አታላይናት ይቺ ልጅ አታላይናት፣ አታላይናት ይቺ ልጅ አታላይናት፣ መስላ ገፍታላ ታዛልከላት ታወጣው ጥላው ሄደች በጀለማ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውዶቼ ማሮቼ፣ አታላይናት የሚለው ሙዚቃ እንግዲህ ለሃይሚዬ ነው ለሃይሚዬ ነው። አታላይናት በነገራችን ላይ ሞት ነው። የኔ ምርጦች፣ ቡራጌ ስለመጣ ያው ደስ ብሎኛል። በድጋሚ ልናገር በዚህኛው ማለት ነው በድጋሚ ልናገር ቡራዬ ናፍቆታችን እንት እናንተ ገና አንድ ቀን ሁለት ቀን እኮ ሲቀር በቃ ቡራ ቡራ እንዳለ ሰው በቃ ቡራዬ ስለመጣ ደስ ብሎ ምን ያክል ሰው እንደሚወድህ ግን ታውቃለህ ብሩኬ እውነት ምን ያክል ሰው እንደሚጨነቅልህ ታውቃለህ ወንድሜ በጣም የሰው መውደድ አለክ በጣም ከሚልክ በላይ ማለት ነው ሀይምዬም እንደዛው ሰው ይወድሻል ሰው ይሳሳልሻል። ከነ ምናምንሽ ነው የምንወድሽ፣ በነገራችን ላይ ከነ ምናምንሽ። ቡራጌንም እንደዛው ከነ ምናምኑ በቃ እውነተኛ አድናቂ አላችሁ። እውነተኛ ወዳጅ አላችሁ። እናንተ እውነት ሰው መውደድ አላችሁ፣ ግን አላወቃችሁበትም። ለሚወዳችሁ ሰው ጥሩ ነገር እያስተላለፋችሁ አይደለም። በጥሩ ነገር እየመጣችሁ አይደለም። እናንተ ራሳችሁ ሰላም አታችሁ፣ ሰውንም ሰላም እያሳጣችሁ ነው ያላችሁት። እኔ ምን ብዬ እንደምገልጽ አላቅን። በአሁኑ ሰዓት ምን እንደምላችሁ። ለአስታራቂ አትመቹ። ለምን አትመቹ? የህጻን ልጅ ጨዋታ። እረ ተዉ፣ እናንተ ትልቅ ሰዎች ናችሁ። ተዉ፣ ነገሩን ተነጋግራችሁ ፍቱት። ሁሌ ጭቅጭቅ፣ ሁሌ ንዝንዝ ጥሩ አይደለም። እናንተ ልጆች ተዉ። ሐይሚዬ ደግሞ እኛ የምንቆጣሽ የምንናገርሽ ለራስሽ ነው። ብሩኬ ይሄን ነገር አታድርጊ የሚልሽ ለራስሽ ነው፣ አንቺ እንዳትጎጂ፣ አንቺ የሆነ ቦታ ላይ እንዳታርፊ ነው እሱ በጣም ጥረት የሚያደርገው። በነገራችን ላይ ውዶችዬ፣ የእውነት ነው የሚላችሁ ብሩኬ። አሁን ከዚህ ልጅ ራቂ ይላል በነገራችን ላይ። ወንድ ልጅ አይጎዳም፣ ልንገራችሁማ። ወንድ ልጅ ማለት ነው ከሳምንት አያልፍም፣ ቁርጥ ነው የሚያደርግለት፣ ይቆርጥለት አሉ ወንድ ልጅ እኛ ሴቶች ግን ማለት ነው ልባችን ከተሰበረ ተሰበረ ነው በቃ። ቶሎ ለመመለስ በጣም ነው የሚከብደን። እና ሐይሚ ያሁን ላይ ማለት ነው እኔ ከጀርባሽ ማን አይዞሽ አይዞሽ እንደሚልሽ ማን እንደሚገፋፋሽ እኔ አላቅም ፈጣሪ ይወቀው። እና እምፈራው ላንቺ ነው። እኔ ማለት ነው ቁም ነገር የሆነ ይሄ ይሄ ይሄ ዳን የሚባለው ራስሽን፣ ታውቂያለሽ ለምን እንደቀረበሽ ምን እንደሚያደርግ በቅ ያለው ነገር በደንብ እያወቅሽ ግን በምን እንዳደነዘዝሽ አላቅም። በቃ የሆነ ድንዝዝ ነው የእውነት። ምክንያቱም ይሄ ልጅ የሆነ ነገር ውስጥ ነው የሚከትሽ ብሩክ። ያሁን ውሽ ከሱ ጋር አትቀጢ አትቀጢ። ግን አንቺ የሆነ ነገር ብትሆኝ ማለት ነው ይጸጸታል ማለት ተናግረዋል። ግን ለምን በቃ በዛ ሰዓት አሁን እንደምሳሌ የራሷ ጉዳይ ምናምን ብሎ ጥሎሽ ቢሄድ ማለት ነው ከዚህ በኋላ አላገኛትም አይኗንም ማየት አልፈልግም ቢልና መሄድ ይችላል። ቢሄድ አንቺ የሆነ ነገር ተጎድተሽ የሆነ ነገር ሆነሽ ቢያገኝሽ ደግሞ ማለት ነው፣ በቃ ለምን በዛ ሰዓት ጥያት ባልሄድኩ ምናምን ብሎ የሆነ ይጸጸታል። የሆነ የዋህ ነገር ነው ብሩኬ ማለት ነው። አሁንም ለዛ ይመስለኛል እየደጋገመ ይቅርታ የሚጠይቅሽ። ቢያንስ አረማመድሽን፣ አዋዋልሽን ከጥሩ ሰዎች ጋር መዋል አለብሽ ውዴ። እንዴት ነው? በብዙ ነገር አንቺን መከተል ወይንም ደግሞ አንቺ የምትፈልጊውን ነገር እንድታደርጊ ከሚገፋፋሽ ሰው ጋር ነው እንጂ አንቺ ዝቅ እንድትይ ወይ፣ አንቺ በሰዎች እንድትጠይ ለአንቺ ጥሩ ስሜት የሌለው ሰውን መከተል የለብሽ። ሁላችንም እኮ የምንጨቃጨቀው የምንጮኸው ሐይሚ ትክክል አይደለሽም፣ ሐይሚ የሄድሽበት ያለሽው ነገር ጥሩ አይደለም የምንለው ማለት ነው። ለራስ ሻስበን እንጂ እኛ ምንም የሚጨምርልን ነገር የለም፣ ባይዘው ወይ እኛ ዩቱበሮች ኦኬ እንጠቀማለን፣ ዩቱበሮች እንጠቀማለን። በእናንተ እያወራንም ምንም እያልን እውነትም የምናወራ ውሸትም የምናወራ አለን፣ እንጠቀማለን። ግን ምንም ጥቅም ከእናንተ የማያገኙ ዩቱብ የሌላቸው ምን የሌላቸው ማለት ነው ለእናንተ እየተጨነቁ በእናንተ ምክንያት እያለቀሱ ማለት ነው እውነት ነው የሚላችሁ እና ሲናገሯችሁ በኮሜንት እንኳን ስለምን ተናገሩ እንትላላችሁ። ይሄ ምንድን ነው? ለእናንተ ክብር ስላላቸው ለእናንተ ስለሚጨነቁ ነው እና ምንድን ነው የሆነ አባባል አለ፣ አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስቱን ጥዶ ማልቀስ የሚባል ነገር አለ እና አሁን ላይ ሀይሚያ ያለሽበት ነገር ከዚህ ልጅ ጋር አሁን ያለሽን ነገር ካላቆምሽ ማለት ነው የከበደ ችግር ሊመጣብሽ ይችላል። የከበደ በቃ ሁሉም የፈራው ያንን ነው። ይሄ ከብሩኬ ጋ ግዴታ መቀጠል አለብሽ፣ ከብሩኬ ጋ ግዴታ መሆን አለብሽ ብለን አይደለም ጥብቅ የምንልብሽ፣ አንቺ መጥፎ ነገር ላይ እንዳታርፊ ነው ውዴ። እውነት ነው የምልሽ ሴት ልጅ በቃ አንዴ ከተሰበረች፣ አንዴ ከወደቀች ማለት ነው ቶሎ ለመነሳት ጊዜያት ይፈጅባታል። በጣም ማለት ነው። ሴት ልጅ ማለት ልክ እንደ ሸክላ ናት፣ እውነት እና ያ ነገር እንዳይደርስብሽ በማለት እንጂ እኛ ጥላቻ ቢኖረን ወይ ሌላ ነገር አስበን ቢሆን ማለት የራሷ ጉዳይ ምን አገባን ብለን የራሳችንን ስራ እንሰራለን። ብሩኬ ብሩኬ ብሩኬ ብሩኬ እያልን ብሩኬን ደግፈን እንሄዳለን ማለት ነው። አንቺ ከዛ ከዳኒ ጋር ሆነሽ እንደፈለገ ያድርግሽ ብለን እንተዋለን ማለት ነው እና ለዛ ነው የምንጮኸው። ብሩኬም ደግሞ ያ ነገር እንዳይደርስብሽ በማለት ነው። አሁንም ቢሆን የሚናገርሽ የሚቆጣሽ እንጂ ማለት ነው። ኧረ ሌላ ወንድ ቢሆን አቦ በናትሽ ተሰራሰሽ ጉዳይ ያለን ለማመጥሽን ብሎ ጥሎሽ ይሄዳል ማለት ነው። ዓይንሽ ና ያየውን በቃ ድጋሚ ራሱ ምክንያቱም የተሻለ ደግሞ ይይዛል ማለት ነው። ገባሻ እና እንደዛ ስለሆነ ብሩኬ ለሴት ልጅ ክብር አለው። ያደገው በሴት እጅ ነው በሙሽዬ አስተዳደጉ ደስ የሚል አስተዳደግ ነው። በጣም ማለት ነው። አያችሁ አይደል? እህት የሌለው ደግሞ ለሴት ልጅ ምን ያክል ስሜት እንዳለው ምን ያክል እንደሚንሰፈሰፍ እራሱ ያሳያል። አንድ ቀን እንኳስ መጥፎ ቃል አተናግሮሽ አያውቅም። አንድ ቀን ማለት ነው። ና አይሚ ወደ ራስሽ ተመለሽ፣ ኔ ውድ። በተረፈ እንግዲህ ጓደኛቸው ለማስታረቅ መቶ ነበር። አልታረቁም፣ ግን ያወራሉ ብዬ አስባለሁ። ይዟቸው ሄዷል ማለት ነው። መጨረሻችሁ ይመርላችሁ። ጥሩ ዜና እንሰማለን፣ እንግዲህ ነገ ማለት ነው። ኢፍታህ ወንድማችን አስታርቆ ምናምን እንደሚመጣ ተስፋ አደርጋለሁ እና ውዶች ዬ ማሮች ዬ ለማንኛውም መልካም ጊዜ ይሆንላችሁ። መልካም ምሽት። ባይ ባይ።